ሰላም ለእናንተ ይሁን ውድና የተከበራችሁ የበጊዜ ዩትዩብ ተከታዮች በሙሉ፣ እንደምን አላችሁ? እኔ በጣም ሰላም ነው፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ከልብ አመሰግናለሁ። ቪዲዮውን ላይክ እያደረጋችሁ አበረታቱኝ። ዛሬም በህይወት መንገድ በክፍል አርባ አራት ወይም ባለማወቅ የባሏን ውሽማ የገዛ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ ምጥቼላችኋለሁ። እንግዲህ ድራማው አጓጊ የሆነ ነው። ምን ያህል እህት ጠፍታ ኑራ እንደማይታዋወቁ፣ እንዲሁም እህታቸውን ባለማወቅ እህቷ እንዴት እንደምታሰቃያት፣ እንዲሁም ወንድሟ ደግሞ ባለማወቅ በፍቅር እንደወደቀ የሚያሳይ ተከታታይ ድራማ ነው። በክፍል አርባ አራት ምን ተካሄደ የሚለውን አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። አመሰግናለሁ። እንግዲህ በባለፈው ክፍል ፕሮግራሙ የተቋረጠ ሩት ተደዋውላለት ወጣ ስትል ሚኪ ከጀርባ ሆኖ አዳምጧት ሄደች ብሎ ሲከተላት እሷ ከበሩ ስር ተደብቃ ነበረ። እንግዲህ ዛሬ ከዛ ላይ ነው የጀመረ። አንተ ቆይ ለምን የምትከታተለኝ? ትለዋለች እሱ ምን እየተከታተልኩሽ አይደለም ደግሞ ስለምንሸሻለሁ ይላታል። እንደዛ ከሆነ ለምን ነግራኛ አትከታተለኝም? ትለዋለች የት ልጅ ነበር ይላታል። ለአንድ አብረሀኝ ከአንተ የምደብቀው ነገር የለኝም ግን በፊት ፀጉር ስራ ነው ወይስ ተኩስ ነበር የምትሰራ ትለዋለች። እሱም ማለት ይላታል። እኔ የምሄድ ፀጉር ቤት ነው ትለዋለች። እንግዲህ እሷም ቆይ ለምን የምትከታተለኝ? ትለዋለች እሱም ጥላሽ ስለሆንኩ ልበልሽ ይላታል። ቀልዱን ተወው ትለዋለች ቆይ አንቺ ግን ለምን ነው እንደዚህ ይሆንሽ ይላታል እሱም የኔን ተውና አንተ ግን ውጭ ለመሄድ አይመስለኝም እዚህ ቤት የገባ ትለዋለች አዎ ለሌላ ለምን ይሆናል አንቺ ልቤን ከሰበርሽ በኋላ መሰደድን መረጥኩ ይላታል ይሄን ርዕስ እንደማናነሰው ተነጋግረናል ትለዋለች እሱም ይሄ ሁሌ መሸሽ ነው አመልሽ ይላታል ማለት ነው ቆይ ግን ለምን ነው ወዚ የገባሽ ደግሞ ህይወት የነዳዊት ትዕትት እንደሆነች እያወቅሽ ሳሩን ስታሰቃያት አታሳዘንሽም ይላታል። እሷም ቀን በቀን ልቤ እየደማ ነው የምውል ትለዋለች። እና ከዚህ ሁሉ ለምን ነግረሻቸው አትገላገይም? ይላታል። አልችልም ትላለች። ለምን? ይላታል። እሷም ልመንህ ልንገርህ ትለዋለች። እስከ መሞት እንደምታምኚኝ ላረጋግጥልሽ እወዳለሁ ይላታል። እሷም እዚህ ቤት የገባው የእህቴን ልጅ ሳሩን አፍና ወደ ውጭ ልሸጠው ስትል፣ ለዛ ነው የነዳዊት እህት ነኝ ብዬ የገባው የህቴን ልጅ ማስለቀቅች እያለው ግን ሳሮን ላይ ምንም መረጃ ስላላገኘው ነው እስካሁን እዚህ ቤት የቆየው ትለዋለች። ድሮም እኮ ልብሽ ጥሩ ነው ብሎ ያቅፋታል። እሷም ቆይ ግን እንዴት ልታምነኝ ቻልክ? ምን ነው ሳሮን መላክ አድርጋ አይደል እንደምታስባት የሰፈሩ ሰው ስለ እሷ ምን እንደሚያወራም ስታወራ ነበረ ትለዋለች። ድሮም ጠርጥሬ ነበር ይላታል። እና ወደ ሌላ ቦታ ሄደን መውራት አለብን ከዚህ ችግር ውስጥ እንዴት መውጣት እንዳለብሽ ይላታል። እሱም ይሄ ነገር እኮ ነው የሚያስቸግረኝ። አንተ የራስህን ፍላጎት እንጂ ሰዎችን ፍላጎት አታዳምጥም። ከአሁን በኋላ እንደ ክፉ ባል የትወጣሽ የትገባሽ እንድትለኝ አልፈልግም ብላ ጥሎ ትገባለች። እሱም መደሰክ ካልሻ አትመለሽ የሚላ ነው። በሌላ በኩል ሳሩን ስልክ እያወራች ነው አሉ እህታችንን አ እህታችን እንኳን አግኝተናታል ትለዋለች። መገናኘት አለብን። ለምን እሷ ስለተገናኘች መገናኘቱ ምን ጥቅም አለው ትለዋለች እንደዛ እያወራሽ፣ ዳዊት ከኋላ እየመጣ ነው። በቃ እሺ፣ የግድ ከሆነ መጥቻ አገኘሃለሁ ትለዋለች። ማለት ይላታል። ዳዊትም እህታችሁን እኮ ስለ እሷ መረጃ ያለኝ ነው የሚል ይላል። በጣም ጥሩ ሰው ነው። እህታችን ካገኘናት ከስንት ዘመን በኋላ ይደውላል። ግን እንዴት ይላል? የዛኔ ለብዙ ሰው ስለበተንን እህታችን አፋልጉ ብለን ለዘ ይሆናል። ደግሞ እኮ ካልተገናኘና ሚለኝ ትላለች። አይ ይሄ ነገር እኳን ጥሩ አይደለም፣ ባለፈ እኔን ላገኘህ ብለው ምን እንደሰሩኛ የተሻ አይደለም ይላታል። እንደዛ እያወሩ ቦታ ይላክላታል። ቦታውን ላከ ትላለች። አብሬሽ እንድሄድ ትፈልጊያለሽ ይላታል። አይ አልፈልግም፣ ራሴ ሄዳለሁ ልለባብስ ትላለች። እሱም እሽ፣ በቃ ተጠንቀቂ ይላታን። ሄዊ፣ ዳዊትና ሚኪ በተቀመጡበት ሳሚ ከፍቶ ይገባል። ቆይ አንተ እየደወልኩለት ነበር ይለዋን። ዳዊትም ስልኬ ባትሪ ዘግቶብኝ ነበር። ያለውበት አካባቢ ደግሞ መብራት አልነበረም ይለዋል። ሚግን ብድግ አርጎ አይቻ ገ በበቀደም ለኬንያ መብራት ሸጠሽ ሲባል ሰምቼ ምርር ብዬ ነው ያለቀስኩ ይላም ማለት ነው ህውም እና በዚህ ምክንያት ነው እንዴ ስደትን የመረጥ? ትለዋለች ምላደርግ ብለሽ ነው ይላታል። ቆይ ሳሚ፣ ዳዊት እርሙን ቢፈልግ ትጠፋበታለህ ትለዋለች። አንቺ ደግሞ ቤት ስሞን ምላስለቆብሻን ይላታል። እንዴ ድሮ አላወራም ነበር እንዴ? ትላለች ሚኪም። አንቺ ግን ፓስፖርት አታወጭም ይላታል። ለምኔ? ትለዋለች ዳዊትም። ምን ያደርግላታን ፓስፖርት ይላል። ያው ዲቪ ሲደርሰው አገብቶ ሊወስዳት ይሆናላ ይላን። ሳሚም እኔ ሀገሬ መውጣት አስቤ አላቅም ትለዋለች ሂዊም ከዛ በኋላ ቆይ ዳዊት ግን ይለዋን። ሚኪ አንተ እችን ሀገር ለቀህ አትሄድም ይለዋል። ለነገሩ አንተችን ሀገር መልቀቅ ካሰብክ ችት ያረክባት ነው የሚመስል ይለዋል። ሳሚም አይ የሀገር መልቀቅ ዳዊት እናቴ በጣም ከባድ ፍቅር ውስጥ ነው ይላል። እንዴ ዳዊት አፈቀረ እንዴ ይላምግም እንዴ ዳዊት ሰው አይደለም እንዴ ትለዋለች ህዩትም። ከዚም ሀይ ይላል ዳዊትም፣ የድሮውን ነገር እንዳታነሳ ይለዋል። ዊ ንገረኝ ትላለች ህዊም ንገረኝ ስትል ዳዊት ይቆጣል። ይላታል፣ በቃ ከተናደደ ማ ተው ትላለች። ዳዊትም አይ እንደዛ ሳይሆን ብዙ ሴቶች ይቀርቡ የነበረ እና ፈራ ነበረ ይላቸዋል። እሷም እንዲ፣ ለዛ ነው እስካሁን ብቻ ንሆንክ ትለዋለች። ሚኪም ራስ ነው እንግዲህ ያወራ ይለዋል። እንደዛ ሳይሆን ይላን። ዳዊትም እንደዛ ሲሆን ሰው እንደፈሪ ይቆጠራል ይላል። ህይወትም በሉ አመረራችሁ፣ ልግባ ብላ ትገባለች። ሚኪም እንዴ ዳዊት አመረርክ? እንዲህ ይለዋል። ሳሚም አይ ህይወት ፊት ስለሆነ አፍሮ ነው ይላል። ማለት ህይወት እና እሱ ምን ይላል ታውቅ አይደለ? ይለዋል። ሳሚም ሚኪም አይሆንም ይላል ቀስ ብሎ ። ዳዊትም እናንተ የሰው ህይወት ካለፈተፈታችሁ አይሆንላችሁም ማለት ነው ብሎ ተነስቶ ተናዶ ይሄዳል። ሚኪም ቅድም ያልከው ነገር እውነት ነው እንዴ ሳሚ? ይለዋል። እንዴ አይን ያለው ሰው ሁሉ እኮ ያውቃል ሜኪን ይለዋል። ውይ እየባሰው መጣ ይላም ሜኪን። በሌላ በኩል እንግዲህ ሳሩን እንዲህ እኔ እህቴን አግኝቻለሁ ደግሞ በዲኤንኤ አረጋግጫለሁ ሌላ እህት እያለች እየተመሰለሰለች ሳለ እሳም ይመጣል። እሷም ና ሱቅ ላሳይህ ትለዋለች። አይ ሩት፣ ሱቁን ስለማትፈልገው እኔ እዛ እሰራለሁ እቀንም ገዛ አስገብቻለሁ ይላታል። ቆይ ገንዘብ ቤት ታገኘህ ትለዋለች። እሱ አይመለከትሽም። ለነገሩ ህፃኗ ከአንች ጋር እንደሆነች አውቄያለሁ። እዚህ ቤት ይዘሻ አትመጫለሽ በማስረጃ አረጋግጫለሁ። ካልበለዛ ግን ወጠች ለሁሉም እውነቱ እናገራለሁ ይላል። አንተ ልታስፈራራኝ ትለዋለች። ከዛም በጥፊ ልትለው ስትል እጇን ይዛታን። ይህን ሳይጣን ቫሪሽን እሰው ይላታን። እሷም እኔ ባነሳው እኔኑ ተወቃኝ፣ አንተ ካባዴ ትለዋለች እሱም ሳሮን፣ እኔ ቅጣት ይገባኛል፣ ግን በዚህ መሃል ምንም የማታውቀው ነፃ ልጅ አትጉላት። እውነት ንገሪኝ፣ ልጅቷን እዚህ አምጫት። እኔ ደግሞ ለማንም አንቺ አግተሻት እንደነበረ አልናገርም፣ ማንም አያውቅም ይላታን። እና አንተ እኮ ነው እዚህ ውስጥ ያስገባኸኝ። ቆይ ግን ለምን እኔ ስላልወለድኩ ትለዋለች። እሱም እንደዚያ አይደለም ይቅርታ እንኳን እኮ እንድጠይቅሽ እድሉን አልሰጠሽኝም ይላታን። እሷም ሁላችሁም ታውቁ ነበረ፣ እኔ ግን እንደ ሞኛ ሞኛችሁኝ ማንም ምንም ነገር አላለኝም ትለዋለች። እሱም እጇን ሊይዛት ይሞክራል። እንዳት ይዘኝ ህይወትን በነካችህ እንዳትነካኝ አንተ ውስቻ ትላለች። በቃ ንገርኝ ይላታል፣ ካለበለዚያ ግን ወጥቼ እናገራለሁ ይላል። እሷም ለአንድ ሰው ምንም ብትናገር ልሽክም ግን በህይወት አታገኛትም ትለዋለች። ይህን አታደርግኝ ከልጅቷ ላይ አንድ ጭረት እንኳን ባገኝ እውነት አልለቅሽም ይላታል። ማለት ነው እኔ ቃል ገባልሻለሁ እያልኩሽ ነው። ለማንም አልናገርም ያለችበትን ብቻ ነገርኝ ይላታል። እሷም የገባህልኝን ቃል እኮ ስንገባ ያገባውን ቃል አፍርሰሃል፣ እንዴት ነው ማምነህ ትለዋለች። እሱም እመኝ ይላታል። እኔ እኮ ላክመሽ ዝግጁ ነኝ ይላታል። በአንተ ምክንያት ነው የታመንኩ ትለዋለች። በቃ ውጣልኝ ትለዋለች። እሱም ያለችበትን እንኳን አልነገርሽኝም ይላታን። እነግር እነግርሃለሁ፣ ግን ሂድ አሁን ብቻ ነው የሚያሳስበሃ? ትለዋለች እሱም ይሄዳል። በሌላ በኩል ዳዊትና ህይወት ተቀምጠዋል። እንዲ ዳዊት ምን ሆነ የምትጨነቅ ንገረኝ፣ ደግሞ ስራ አለብኝ ካልሆነ ልይዙ ትለዋለች። እሱም ጨንቆኝ እኮ ነው የምነግርሽ ነገር በሌላ ነገር እንዳትረጅ እባክሽ ይላታን። በላ ንገረኝ ትለዋለች። ቆይ ውሃ ጠማኝ ይለን። እንዴ፣ ለውሃ ነው? እኔ እመጣለሁ ብላ ጥሎ ትሄዳለች። እሱም በቃ ዳዊት ድፈር ንገራት፣ እምቢ ወይ እሺ ነው የምትልህ እያለ ሳለ ሚኪ ይመጣል። ምን ነው በሰላም ነው ዳዊት ተጨናንቀሀን ይለዋል። ቆይ እዚህ ቤት ለአንድ ደቂቃ እንኳን ከሰው ጋር ማውራት አይቻልም። አንተ ነበር የቀረህ እንኳን ደስ ያለህ ተቀላቅለሀን ይለዋል። እንዴ፣ ዳዊት ምን ሆነሀን ይለዋል። እንደዛ እያሉ ሳለ ህይወት ትመጣለች። በላ ንገረኝ፣ ምን ነበረ ትላለች ዳዊትም ሆኖ ይጠጣል በቃ ሌላ ቀን ነግርሻለሁ ይላታል እንዴ ብቻችሁ ማውራት ፈልጋችሁ ነው ልውጣ እንዴ ይላም ሚኪም እንዴ ሚኪ ከአንተ የሚጠበቅ ነገር የለም ትለዋለች ዳዊትም በቃ አንቺ እና ሚኪ አውሩ እኔ የምሄድበት ቦታ አለ ብሎ ጥሏቸው ይሄዳል ህይወትም ይሄ ልጅ የሆነ ነገር አለ ትላለች ሳሚ ዳዊት ሚኪ ተቀምጠው እንግዲህ ሚኪ ጃኬት ለብሶ ይመጣል አትኩሮ ያየዋንም ሳሚ እንዴ አንተ ዛሬ ገና ነው እንደ የምታየው ይላል። ዳዊትም የሆነ ነገር ገርሞኝ እኮ ነው፣ አንተ የታገድክለት ቦታውን የጠቆመኝ እንደዚህ አይነት ጃኬት የለበሰ ነበር ይለዋል። አረ ይላል ሚኪም። ዳዊትም ባክተው እሱ አንድ ነገር ካየ ሁሉን ሰው መጠርጠር ነው ይላል። እውነት ራሱ ጃኬቱ እሱ ነው ይላል። መልኩን አላየሁትም እንጂ ጃኬቱ ግን እሱ ነው ይላል። አረ ተመሳስሎብሽ ይሆናል ደግሞ አንድ ጃኬት ለበሱ ብሎ እንዲ መሆን ይላን። ዳዊትም ሚኪም እኔ ከአዲስ አበባ ወጥቼ አላቅም ይላል። እንዴ ደብረ ዘይትና አዲስ አበባ እኮ ቅርብና ቅርብ ነው ይላል፣ ማለት ነው። ከዛ በኋላ ቆይ ግን እውነት ፊልም ላይ እንደምናየው ነው እንዴ ታገትኩ ይላል። አረ ተው የኛ ህይወት ባታውቀው ነው የሚሻለ። ለነገሩ እኔ በስተት ነው መሰል የያዙኝ። ከታገታኳ አንስቼ አንድ ሰው መጡብኝ ብሎ አላየኝም ይላል። የሚገርም ነው። እና ዳዊት አሁንም በዚች ሀገር የመኖር እቅድ አለ ይለዋል። እና አንተ እንዳትታገድ ነው እንዴ ባህር አቆራርጠህ የምትሄድ ይላል። አይ አይደለም ይላል ሳሚም፣ ባክተው አንተ ስትሄድ ለባስ ጫማ አላክልኝ ይላል። ዳዊትም አንተ ጫማ ነው እንደሚያሳስብ እንዳባወረነት እኮ የቤት አስቤዛ ነበር ማሳሰብ የነበረበት ይለዋል። እሱ ልክነ ግን በባዶ እግሬ አልሄድ ይላል። ሚኪም ኧረ ሳሚ እውነት ክነ እንዲች ብለ እንዳትጨነቅ ለዚህ ኑሮ አደለም ጫማ ሱቁ እናመለክልህ ይለዋል። ሳሮንም ቢሮዋ ስትገባ ከኮምፒውተሯ ላይ መርከው የሚል ጽሑፍ ተጽፎ ታገኛለች። እሷም በጣም ትደናገጣለች። ስልክም ትደውልና አሁኑኑ የቢሮ የቁልፍ እንዲቀየር ፈልጋለሁ ትላለች። ወረቀቱን ይዛም ትወጣለች። ሳሚ ሕፃኑ የት ናት ይላታል። አላቅም ከርተውኛ ነኔንም ቢሮ ስገባ ይህን ብጣሽ ወረቀት አገኘው ትላለች እሱም እንዲህ ህፃኗ ትክክለኛ ቦታ ላይ ነው ያለች እኮ ነው የሚል ይላታል አዎ እኔንም ከርቶኛም ማለት ነው እኔ ምንም አላውቅም ትላለች ማለት ነው እኔም አላመጣለ ነበረ ግን ክደትክን አይቶ ከዳችሁ ትለዋለኝ አንቺ አመተሽ እንደምሰጪ ነው ቃል ገባሽልኝ ይላታል ስትፈልግ ግባና ተናገር እኔ እንደው ከደሙ ንፁህ ነኝ ትላለች እሱም ልጅ አንድ ነገር ትሆን ብቻ ይላል። ይሄ ልጅ ነገር ከባድ ነው፣ እንግዲህ ፈጣሪ ከአንተ ጋር ይሁን። ጥለውና ጥላ ትገባለች። ሳሚም የተረገምሽ አንድ ነገር ሳሰሪ እድሜሽ አረጀ ይላታል። ቋሁን የት ብዬ ነው የምፈልጋት ይላል። በሌላ በኩል እንግዲህ እሩት ህፃኗን ይዛ እየሄደች ነው፣ ጨለማ ውስጥ ናት። እሷም ስልክ ታወጣለች። ሄሎ የትነ እሽ ትላለች ልጅቷም እያለቀሰች ነበርና፣ ፈጣሪ ሆይ ተመስገን፣ ባላሰብኩት ቀን ይህን ነገር አደረክልኝ። የኔ ብርቱ ደርሸልሻለሁ፣ ለዚህ ጸባይሽ ደግሞ ወተት ገዛልሻለሁ፣ እያለች ልጅቱን ታባብላለች። ፕሮግራሙም እዚህ ላይ ይቋረጣል። ቀጣይስ ምን ይሆን የሚለውን አብረን የምናይ ይሆናል። አመሰግናለሁ።